አሰላም አለይኩም ወረሕመቱላሂ ወበረካቱ። ድና የተከበራቸው የቻና ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ስራ አፍያ፣ ጤንነት እንዴት ነው? ከእኛ ጋር አልሐምዱሊላህ አለን። እናንተ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ አሪፍ አሪፍ ኮሜንቶች በመስጠት በእርጭ ጠንክሪ ለምትልኝ ህቶች በጣም አመሰግናለው። አሁንም ድጋፋችሁ እንዳይለየኝ፣ ወደፊት አብራችሁኝ ሆኖ ወይም ወደፊት አብረጃችሁ ነው ኢንሻላህ ሰብስክራይብ በማድረግ እና አበረታቱኝ ሰብስክራይብ ነው። ከፍ ከፍ አድርጓት አርጓት እያረጋቸዋት ሆነው በጣም አመሰግናለሁ። ወደ እህቶች እና ዛሬ የመጣሁበት ደግሞ ምንድን ነው፣ አሁን ላይ ወደዚህ መምጣት የምትፈልጉ እህቶች ብትታገሱ፣ ትንሽ ብትቆዩ፣ ብታዘገዩት በአይነኝ አንደኛ ክረምት ነው። ክረምትም ሆኖ ምንም አይደለም። እንደውም ደስ ይላል። በክረምት በለመላሚ ካቧራው ያው እርጥብ በሆነ ነገር መንጣት በራሱ ደስ ይላል። ግን ካለው ሰላማዊ ማለት ካለው ሰላም ካለው ሰላም ችግር አንጻር ትንሽ ብትታገሱ ትንሽ ከበድ ይላል። ሰላም ትንሽ የለም እና ዝም መታችሁ ምነው ትንሽ በታገስኩ ኑሮ በተረጋጋሁ ኑሮ? ይህችን ሁለት ሶስት ወር በታገስኩ ኑሮ ብላችሁ ከምትሉ ብታሳልፏት ባይነኝ እንደራሴ ማለት ነው። ግን ያው በኮንትራት ቤት ሆናችሁ ለመቀጠልም በጣም አስቸጋሪ ከሆነባችሁ፣ ሴትየቱ ክፉ ከሆነች ብቻ ምቾት አይሰጠኝም ዝቤ ብቀጥል ብላችሁ የምታስብ ሆቶች ካላችሁ መምጣት ነው እንግዲህ ደግሞ ጠቅልዬ ለመምጣት በቃ መሄድ ያለብኝ ብለሽ የምታስብ ቤቴ። ትንሽ ብትረጋጊ ካለው ሰላም አንጻር ማለት ነው። እና ይሄ ቲክቶክ ላይ ከሚራገበው ነገር አንጻር ዱአ ብታረጉ። ዋናው ነገር ለሰው ልጅ ሰላም ነው። ገብተን የምንወጣው እንደፈለግን የምንሆነው በሰራነው ቤት በገዛነው እቃ ፏብትን የምንለው ሰላም ሲኖር ነው። የፈለግሽው ቦታ ሄደሽ ረግጠሽ የምትመጪው ሰላም ሲኖር ነው። ስለዛ ትንሽ ታገሱ። ታገሱ ማለት ይደክማል፣ ይሰለቻል፣ ይከፋል፣ እስከ መቼ እንላለን። ግን ትንሽ መታገስ ባለብን ሰዓት ደግሞ ብንታገስ ጥሩ ነው ብዬ ነው የምነግራችሁ። አሁን ወደ ታች ስልክ እንኳን የማይሰራበት አጋጣሚ አለ። በታች በሰኮሩ መስመር ማለት ነው። ስልክ አልሰራም ማለት ቤተሰቦቻቸው ችግር ላይ ናቸው፣ ችግር ገጥሟቸዋል፣ ወይ የሆነ ነገር ሆነዋል ማለት አይደለም። የሞባይል ኔትወርክ ቢዘጋ ላለው ሰላም ጥሩ ነው ብሎ በማሰብ ሊሆን ይችላል የተዘጋው እንጂ ስለተዘጋ የሆነ ነገር ሆኗል ብላችሁ እንዳታስቡ። ኦኬ፣ እንደዛ ብላችሁ እንዳታስቡ፣ ግን ዱ አድርጉ። ዋናው ለሰው ልጅ ሰላም ነው። ሰላም ካለ ሁሉም ነገር ፏ ነው። በቃ ብር ቢኖረን ብንሰራ ብንለፋ ብንደክም ደክመን የሆን ነገር አድርገን ያን ነገር ብትን ምንልበት ሰላም ሲኖር ሳትጨናነቂ የሆነ ቦታ ድረሰች በሰላማዊ መንገድ በቃ የምትመጭ ከሆነ ጥሩ ነው እና ታገሱ። አንዳንድ ቦታዎች መብራት የለም፣ አንዳንድ ቦታዎች ኔትወርክ የለም፣ አንዳንድ ቦታዎች ውሃ የለም። ካለው ነባራዊ ሁኔታ አንጻር ማለት ነው እና ታገሱ። ለሀገራችሁ ዱዓ አድርጉ። ይህን ስላችሁ ተጨናነቁ ማለት ያለው ከብቶቹ አለ ይህን ስላችሁ ኑሮ ውድ ስለሆነ ነው። አትንጡም አትንጡም ማለት አይደለም። ኑሮ ውድ ስለሆነ አይደለም አትንጡም ነው። ከቅርታ ጋር ወሬን ሰስተካከሉ ማለት ኑሮ እንደ ኖርሽው ትኖሪያለሽ። ጋሻ እንኳን አንቺ ከአረብ አገር የመጣሽውን ቤት ያለሽ እቃሽን ያሟለሽ ቅርቶ ማንኛውም ዋናው ጋር ገፍቶ ቤቱን እየመራ ነው። ከኑሮ አንፃር አይደለም ታገሽ የምልሽ ከሰላም አንፃር ነው ምክንያቱ በቃ ጥሩ ቤት ከሆነ ያለሽው ጠቅለሽ ምን ብለሽ ከመጣሽ በኋላ የሆነች ገጭ ጓ ምናምን ስትሰሚ ወይኔ ባልመጣሁ ኑሮ ወይኔ በታገስኩ ኑሮ በሰበርኩ ኑሮ ምናምን ከምትሄድ ብዬ ነው። አይ ደግሞ እዛ በሙቀት እዚህ ባለቤቴ በክረምት ብቻውን እንዴት ይችለዋል ካልሽ ደግሞ አብረሽ እኔና መሟሟቅ ትቻያለሽ ማለት ነው። ግን እችን ጊዜ የምታልፊ ከሆነ ማለፍ ትቻያለሽ፣ ሁለት ሶስት ሁሉ ማለት ነው። መታገስ የሚባል ነገር አለ። ታገሱ። አንከሩ በርቱ። ያን ያክል አተንጡ ስላችሁ የከፋ ችግር ኦ የከፋ ቀውጥ የሆነ ነገር ሆኖ ሳይሆን አሁን ላይ ባተመጩ ጥሩ ነው። በቃ ብዙ ወሬ ሳላወራ ማለት ነው። አሁን ላይ ባተመጭ ጥሩ ነው። አንዳንድ ነገሮች ስላሉ ማለት ነው። የመጣን የኖርን እየኖር ያለውን ነገር እንቀበላለን ማለት ነው ግን ሰላም እንዲሆን አገራችን ከሌ እንዲኖ ከሌት እንዲኖ ከሌ እንዲኖ እያለን ቲክቶክ ላይ ማራገብ ከሚያራገቡት ጋር ማራገብ ሳይሆን ዱአ ማድረግ። በቃ ሰላም ይሆንልን። በተለኛ ስደተኛ ነን ማለት ነው። ስደተኛ ሰርታ፣ አገሯ ገብታ፣ በሰራችሁ ነገር ተደስታ የምትኖሩ አገር ሰላም ሲሆን ለራሳችሁ ስትሉ ዱአ አድርጉ። ገብቷችኋል? አባባል ለቤተሰብ ለማን፣ ለራስሽ ስትይ ማለት ነው። ዱአ አድርጊ በቃ ሀገሬን ሰላም ያርግልኝ፣ ሰላም ይሁን፣ ህዝቡ ሰላም ይሁን፣ ምድሩ ብለሽ ዱዓ አድርጊ። ቲክቶክ ላይ ሄዶ ቢያራግቡት፣ እንደዚህ ቢሉት፣ በዛ ቢሉት፣ በዛ ወጡት፣ እንደዚህ ከሌ ማንጥቅር ሽጌ ምናምን ቢባል ዋጋ የለውም። በቃ ዱዓሽን አድርጊ፣ በሰግድሽ ሰዓት ሰላም ዋናው ወሳኝ ነገር ስለሆነ ማለት ነው። ገብተሻል። ሰላም ከምንም በላይ ነው። ሰላም ከሁሉ በላይ ነው። ወላህ አዚም ምክንያቱም አንዳንድ በቦታው ሆናችሁ ስታዩትና ሌላ ቦታ ሆናችሁ በቲክቶክ ኦር በስልክ ኦር ሰው ያለሽን ስትሰሚ አንድ አይደለም። በምድር ያየው ሰውና በሩቅ ያየው ሰው ኦር የሰማው ሰው አንድ አይደለም። ስለዛ ታገሱ፣ ሰብሩ፣ ዱአ አድርጉ፣ እራሳችሁን ጠብቁ፣ ምግባችሁን ብሉ፣ በጊዜ ተኙ። ከበሽታም ከምንም ራሳችሁን የምትጠብቁት ራሳችሁ ናችሁ። ሁሉ ነገራችን በእጃችን ነው። ግንኛ ብዙ ነገር ስልክ ስለሚያታልልን ትኩረት አናረግም በሰውነታችን ነው። በጊዜ አለመብላት፣ በቂ እንቅልፍ አለመተኛት መጨረሻው የሚያመጣብን እንደው ትልቅ በሽታ ነው ግብቻል። ያንን ትልቅ በሽታ ለመታከም ደግሞ የሰራሻትን ሁሉ አርግፈሽም ላይድን ይችላል፣ ከመጀመሪያው ካልተጠናቀቅ ነው። መጨረሻው የሚያመጣብንን ነገር አናቅም እና እህቶቼ እንዲህ ብዬ ስላችሁ ያን ያክል የከፋ ነገር ሆኖ አይደለም። አላህም አያንጣብንም አላህም እንደዛ አያድርግብን ያ ረብ ጌታዬ። ግን ታገሱ፣ እችን ሁለት ሶስት ወር ታገሱ። መምጣት ያሰባችሁ ማለት ነው። በተለይ ወደታች ያላችሁ ብያችኋሉ። በዚህ በጎረንጅ መስመርም ወደታች ያላችሁ ታገሱ፣ ሶብሩ። ስልክም ባይሰራ ምንም ባይል ምንም ሆኖ አይደለም። ችግር ተፈጥሮባቸው ሳይሆን ካለው ሁኔታ አንጻር ኔትወርኩን ብንዘጋው ጥሩ ነው ብሎ ተብሎ ስለታሰበ ነው እንጂ ችግር ደረሰባቸው ማለት አይደለም። እንዳትሰጉ፣ እንዳታስቡ ዱአ አድርጉላቸው። በቃ ሰላም እንዲወርድ ዱአ አድርጉ። በጣም ዱአ አድርጉ። ውድህቶችን አንዳንድ ነገሮች አያታላችሁ። በቃ እስቲ መስገጃችን ላይ በቃ መስገጃችን ላይ ታገሽ ይብሏል አነሽ ደው እንደዛ ብናደርግ ጥሩ ነው ውላሂ ማለት ነው። ሰላም ከምንም በላይ ስለሆነ ሰምተን እዛ ሆነንም ሰምተን አይተነዋል። እዚህ ህመትን ደግሞ እየኖርን እያየ ነው ስለሆነ ዱአ አድርጉ። ለማለት ያክል ነው ያበዛሁባችሁ። አፉ በሉኝ። በሌላ ቪዲዮ እስከምንገናኝ፣ ወሰላም አለይኩም ወረሕመቱላሂ በረካቱ።